አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሰአዲ እና አሊ ቲዩብ ቻናል ቤተሰቦች እንዴት ናቸው ናቸሁ ከእኛ ጋር አልሀምዱሊላሂ፣ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ እቃ ስሰጥ ቤተሰብ ጋር ሄጄ እቃ ስሰጥ ቪዲዮ ለመጀመሪያ ነው የምቀርጸው። አጋጣሚ ስለተመቻችልን እኛም ያን ያህል ስለማናስጨንቅ ያው ዛሬ ደግሞ ትንሽ ተመቻችቶልን እንደፈለጋችሁ ተብለን፣ እዚህ ደሴ ገራዶ የሚባል ቦታ አንድ እህታችን ለእናቷ ለቤተሰቧ እቃ ልናደርስ መጥተናል። እቃ እንደምታዩት እንግዲህ መኪና ውስጥ ሞልቷል። ከላይ ደግሞ እንደምታዩት ይሄ ፍራሽ አለ። እስኪ ደግሞ እቃውን እየረተብን ምናምን የሆነ ነገር እያደረግን እናሳያለን። እስኪ ሙባረክ ይመስላል ይህንን የስራ ተጠራሽነታችን እንዴት ታየዋለ? እንዴት ለማስረዳት ትፈልጋለህ? ለደንበኛ ማለት ነው። ደንበኛ ክቡር ነው ንጉስ። እና ደግሞ ዛሬ በዚህ በጣም ትንሽ ከደሴ ወጣ ብለን ነው የመጣ ነው። እነዚህን እቃዎችን እንግዲህ ይዘን መተናል። መጣዳ አለ ፍራሽ አለ። አንተ ላይ አድርጋ የሰጠች እናንተ በማድረስ እንታወቃለን። ሰአዲ ደግሞ ሁለተኛ ላይ እየመራችን ዛሬ እዚህ መድረስ መጥተናል። በነገራችን ላይ ፍራሹን ብቻ ሳይሆን እርከን ከነመስከራ ዛው ድረስ ወደኛ መታችሁ ጎራ ብላችሁ ይዘንላችሁ ይዘንላችሁ ከችላችሁ ሁሉም ቦታ እናደርሳለን። ምንም ማናደርስ ቦታ የለም። በታማኝነት ነው የምናደርሰው። አንድ እቃ የሚቆል የለም። ያዘዛችሁ እቃ ነው ቀጥታ ቤተሰብ ጋር የሚደርሰው። ችግር ቢፈጠርም የኛ ኃላፊነት ነው የሚሆነው ማለት ነው። ሳሊ ማርኬት እንግዲህ በጣም ተደራሽነቱ ሰፍቷል። እነዚህ እንደምታዩአቸው፣ እንዲታስሩ በቢጫ ፌስታል እንደዚህ ተቋጥሮ ያሉት የመጋረጃዎች የትራስ ልብሶች ምናምን ናቸው ማለት ስለማያስታውቁ ነው የምነግራችሁ። እነዚህ ደግሞ ትራሶች ናቸው። ይሄ አሁን የመፈረሻ ትራስ የሚባለው ነው። በትእዛዝ ነው የሚሰራው። በምትፈልጉት ቁመት እና ስፋት ነው የሚሰራው። ውስጡ ነጭ ጥጥ ነው። ኦሪጂናል የሚባለው አንደኛ ማለት ነው። ለመፈረሻ ይሆናል። ልብስ ከለበሰ በኋላ በፍራሽ ተደርጎ ምናምን ልክ ማራቢያ ማጅሊስ በሉት በቃ ይሄ ደግሞ እንደምታዩት ረከቦት ነው፣ ወርቃማ ረከቦት የሚባለው ነው። በጣም ያምራል። ይሄ በነገራችን ላይ በነጭም አለ፣ በሌላ በሲልቨር ብረት ከለርም አለ። ሁሉም ነገር አለው። የጀበና ማስቀመጫ አለው። ፌርሜሎ አለው፣ እሳት ማንደጃ ማለት ነው። እንደገና እንዲሁም አድሮስ ማጨሻ ራሱ አለው። ይሄ ደግሞ የሲኒ ማድረሻ ማለት ነው፣ የቡናው ማድረሻ። በጣም ቆንጆ እቃ ነው። ንባረክ የሚያውቀዋል። እንግዲህ በጣም አሪፍ ለቡና ማለት ነው። እንግዲህ በጣም ነው የሚያማምሩት እነዚህ ሲኒዎች። አሁን አንድ አቦል ቡና ሲቀዳ በቃ እንዲህ ነው የሚጠጣው ቡና፣ እንደዚህ ነው የሚጠጣው ነው ነው። በጣም የሚገርም ሲኒ ነው እነሱ። እኔ እራሱ ጠጥቼበት አላቅም፣ ለመጀመሪያ ጊዜ ነው። ኤሌክትሪክ ምቃን ማለት ይሄ ነው። እሱንም ታዘን ይዘመተናል። አይ እንግዲህ ይሄ ው ማለት ነው። ምጣዷ እንደምታዩት እንደዚህ ነች። በጣም ምርጥ ምጣድ ነው። ኤሌክትሪክ ነው። በዛ ላይ እንጀራው በጣም አሪፍ ነው። ሳፊም ነው። እግር አለው ደግሞ የራሱ የሚቆምበት። ወደ ውስጥ ገብቶ መሰለኝ እግሩ ይቆማል ማለት ነው። ቢያንስ በዚህ ይመጣል፣ በዚህ ቁመቱ እንደዚህ ድረስ ይመጣል። እና ምርጥ ምጣድ ነው። ከፈለጋችሁ ደውሉ፣ በውስጥ መስመር አናግሩ። ሳሊ ማርኬት እንዲሁም ሰዓዲ እና አሊ እንግዲህ ብዙ ሰዎችን እቃ እያደረሱ የብዙ ሰው ቤት ውስጥ እቃ እያሟሉ ነው። ከትእዛዛችን በላይ ከምንታዘዘው በላይ ሁሉ እያደረገን እንግዲህ ሙገሳ ሙገሳ በቃ ምስጋና በምስጋና ሁነን፣ ስራችን በጣም ጥራት ያለውና ቆንጆ ስራ ነው የምንሰራው። እንደውም ሙያ ያላቸውን ሰዎች ሁሉ እዚህ ስራ ላይ እያስገባን እያማከርንም ጭምር ነው የምንሰራው። በራሳችን ብቻ እንደፈለግን አናደርግም። በሁሉም ሙያ ላይ ያሉትን ሰዎች ሁሉንም ጥያቄ እየጠየቅን ነው ለደንበኞች እቃ የምንሰጠው የምናደርሰው የምናሰራው ነው። ስለዚህ ሳሊ ማርኬት የእናንተ ምርጫ እንደሚሆን ተስፋ አደርጋለሁ። እንግዲህ እንደምታዩት ቤታቸው ማሻ አላህ በጣም ያምራል። እንግዲህ ብዙ ልጆች በጣም ጎበዝ ናቸው። ለቤተሰብ ለራሳቸው የምታደርጉት ጥረት የምትሰሩት ቤት የምታሳምሩትም ውበት በጣም ደስ የሚል የሚደነቅ ነው። እንግዲህ ብዙ ስራ ይኖራል። ይሄ ሁሉ እንዳለ ተስተካከል አለበት መፈረሻ አለበት። በሰው ደግሞ ና ምግብ ያን ያህል አለን ለመተኛ ካልሆነ መስጠት ለት የለምስ አልጋውና ቁምሳጥ ነው። እንግዲህ ይሄ ደግሞ እዚሁ የነበረ ነው። እኛ ያመጣነው ፍራሹ ነው አይደል? በቃ